እንዴ አላማረብኝም? የደን ያማረ አመሰግናለሁ። በቃ ምንድን ነው? እኔ ነኝ። አብረን እንድንሄድ እንድትዘጋጅ ነገርኳት። አቤት አቤት። እሷ ናት ከእኛ ጋር የምትሄደው። ምን ችግር አለ? የቤተሰብ ፕሮግራም አይደል? እንደ የተጠራ ነው ጥሪ ግን? ከነ ሰራተኛው የሚል አይደለም እንዴ። ሄሉ ብቻዋን ጥለናት ከምንሄድ ምን ችግር አለው? አብረን የምትሄድ በግቢና አርፈሽተኝ። እሺ ሄሉ። እጭ ምንድን ነው እንደዚህ አይነት ነገር የምትሄድ ከሆነ ነው። እሺ ጋሼ። መጀመሪያ መኮን መሄድ አልፈለኩም፣ ለበት አንተ ሰላልከኝ እንጂ በጣም ይቅርታሽ። ሳማ ኧረ ምን ይቅርታ ነው ችግር የለውም ጋሼ። እሺ በቃ ግቢና እራትሽን ቢናተኝ። እሺ ጭራሽ አፍላት ተገጣጥማችሁ ምትጠብቁ ይጀመር እንትእ መተዋል እንዴ? መጥቻለሁ። እንዴት ታዩኝ ያላችሁ እንደዚህ ሌላ አለም ውስጥ ገብታችሁ። ሄለ፣ አንተ ዝም በል። ሄለ፣ ምን ሆነሻል? ትምህርት ከብዳት እያስረዳኋት ነበር። ምንድን ነው እንደዚህ የሚያናድድሽ? ዝም በል። ትንሽ እንኳን ለእራስህ ክብረ አይኖርህም ኧረ አንቺ ዝም በይ! እሺ ትንሽ ቢደርስ ስትቆጥሪ ከሰው እኮ ሊሆንሽ መሰለሽ? እንደ ቦታሽን ብታውቂው። ምን ሆነሻል? ለሠራተኛ ብለህ ልትመታኝ ነው? እናምታኝ። ምንም ነገር እኮ ያየሽው ነገር የለም። ለምንድነው በማዶ ሜዳ እንደዚህ እየሆንሽ ያለሽው? አንቺ እና አልጋ ላይ ተጋድማችሁ መድረስ ነበረብን። ሄሉ ምን ይሆንሽ ነው? ቆይ እንዴት እኔ እንደዚህ ታስብኛለሽ? ከሰራተኛ ጋር ተቃቅፈ ስላገኘሁህ እንደዚህ ማሰብ የገረመህ አይደል? እትዬ ሌላ ነገር እኮ ምንም የለም። የከበደኝን እያስረዳኝ ነበረ። ዝም በይ አንቺ አንቺ ነፈስ አንቺ ነሽ ለእኔ መልስ የምትመልሽልኝ? ሂጂጂ ሄለን ምን እያረግሽ ነው? እንዴት ይሰው ሰው እንደዚህ ትናገሪያለሽ? ልጅቷ እኮ ምንም አላጠፋችም። አረ፣ ጭራሽ ተቆርቋሪው መሆነልኛ? አላ ወይኔ መተውብህ ወይ። በጣም ይቅርታ። እኔ ምን እየሆንሽ እንደሆነ አላውቅም። እዚህ አይምሮሽ እየፈጠረውን ነገር እየሳልሽ ተሆን፣ አታስጨንቂ። ቆይ ቆይ፣ ምንድነው ይሁላ ነገር? ትናንትና አብራን ፕሮግራም ካልሄደች አልክ፣ ዛሬ ደግሞ ስራ ተሽቃ አገኘሁህ። ምንድነው በእናትህ? ዝም በይ። ሰው እንዴት መልካም ነገር ማሰብ ያቅተዋል? እና ትልቅ ጽድቅ እየሰራህ ነበር እንዴ ያገኘሁህ? እ ምን ሳረጋይሽ ተናገሪያ፣ ምን ሳረጋይሽ? ምን ስታደርግ እንዳያስኩኩ ታውቃለህ ቅዱስ ዝም በይ! ድጋሜ አፍሽን እንዳከፍች። ዛሬ በማስጠና ሰበብ እንደዚህ አፍላፍ ተገጣጥማችሁ ካገኘዋችሁ ነገ ደግሞ አልጋ ላይ ልፋት። እኔ አንቺ ስለ ትቆጣጠርሽኝ አይደለም ታመኛ የተቀመጥኩት ስለምወድሽ ነው። ምንም ስትኝ እየታገዝኩት ያሉት ለዛ ነው። አይካልሽ ግን፣ ግን ምን ተናገረ? ግን ምን አሁን? ዝም ብለሽ ግቢ። ጥሩ እንደሰራ ሰው ደግሞ ያዙ ይልቀቁ ይትላለህ እንዴ? ዝም በይ። ቆይ ምንም ችግር የለው እኔ ይቺ ልጅ ከዚህ ቤት ካላስወጣት ሰላም አይኖረኝም ይንጋና የማደርገውን አውቃለሁ ሺ ያስፈልግ ነው ቅድም እኮ ይንበስተሽ መጣሽ በሄደን ስም ግን በጣም ይቅርታሽ ሳምሪ እሷ እኮ ስራ ቦታ ሰው ስለሚያናድዳት ንዴቷን እኛ ላይ ተወጣች እንጂ በጣም መልካም ሰው ናት አውቃለሁ ኧረ ይቅርታ መጠየቅም አያስፈልግም እኔ ጥፋተኛ እንዴ አንቺ ማን ምን አጠፋሽ አንቺ ምንም ነገር አላጠፋሽም። እሺ በእኔ ምክንያት ነው የተጣላችሁት። ጋሺ ደግሞ እኮ እሷም ልክ ናት። ልክ እንዳለምንች ማታቅ ያለች። ሳምሪ ለምን ልክናት ያለሽ? ያለች ሁሉ የተደረገ ነው እንዴ? እሷ የሆነ ነዋ የመሰላት እኩ ስለ መሰላት ልክናት ማለት አይደለም። ሳምሪ በእናትሽ በእሷ ስም በጣም ይቅርታ። አረ ጋሺ ይቅርታት በለኝ። አንተ ምን አደረግ? እኔ እኮ ነኝ ያጠፋሁት። እሷን ደግሞ ነገ እኔ እራሴ ይቅርታ ጠይቃታለሁ አንቺን በደንብ እታቅሽ ኖሮ ይህን ሁሉ ነገር አትናገርሽም ነበር ሳምል አንቺ በጣም መልካም ሴት ነሽ እሷም እኮ ልክ ናት ያየችው ነገር ከፈጠረችው ነገር ጋር እኮ ስላገጣጠመችው ነው የተናደደችው እሺ በቃ አሁን አትደበር አንቺ ራትሽን በልተሽ ተኝሽ እና እራት አት በሉም እንዴ አይ እኔ ያልበላ ልተኛ ነው በቃ ደህና ደር እሺ ደህና ደሩ ችግር አለ እንዴ? ውይ በጣም ይቅርታ ቀሰቀስኩሽ አይደል? ምን የተፈጠረ ችግር አለ? አሁን ኮተትሽን ሰብስቢ ነው ውጭልኝ። እሺ፣ ምን አደረግኩ እትዬ? ከቤቴ ለማባረር ምክንያት ያስፈልገኛል እንዴ? አይ፣ ምን አጥፍቼ ነው እትዬ? በማታው ከሆነ ደግሞ ይቅርታ አድርጌልኝ? በናትሽ ዝም ብለሽ ኮተትሽን ሰብስበሽ ውጭልኝ። ምን ትመስላለች? በናታችሁ እትዬ፣ ትላንት ባየሽው ነገር ከሆነ ዛሬ ይቅርታ ልጠይቅ ነበር። ይቅርታ አንቺ ልጅ ኮተትሽን ያዥና ከዚህ ቤት ውጪ ልኝ እያልኩሽ እኮ ነው፣ ትሰሚኛለሽ? አንቺ ልጅ አሁን ነው ኮተትሽን ሰብስቢና ከዚህ ቤት ውጪ ልኝ። አይሰማም? ከአንቺ ጋር በምንም አይነት ምክንያት መሟገት አልፈልግም። ውጪ። ይጭጭልኝ፣ ይጭጭ። ምንድን ነው? አይታየም እንዴ? እያባረርኳት ነው እኮ። ምን ስላደረገች ነው የምታባረት? እሷን ከቤት ለማባረር ምንም አይነት ምክንያት አያስፈልገኝም። ሳምሪ ልብስሽን አስቀምጭ። ምን እያደረክ ነው ሳምሪ? ከዚህ ቤት አትወጣም? ማን ስላለ? እኔ ስላልኩ። አንቺ አሁን ሆኖ ልብስሽን አጅናው ጭልኝ። እሺ ሳምሪ ልብስሽን አስቀምጭ። ትሰማኛለህ ቅዱስ? ይቺ ልጅ እዚህ ቤት እንድትቆይ አልፈልግም። እሷ ከዚህ ቤት ከወጣች እኔንም አታገኝኝም። አረ ጭራሽ ተከትላትም ልትወጣ አስበህልኝ አለ። ማንም ያለ ጥፋቱ ስታባሪ ማየት አልፈልግም። ሄለን ምርጫ መረጭ፣ ከእሷ ወይስ ከኔ? አሃ አብርሃት ተከትላት ልትሄድም አስበህልኝ አለ። ሄለን ምረጭ። እሷን ካባረሻት እኔን እዚህ ቤት አታገኝኝም በጣም ጥሩ ጋሼ በቃ እኔ ከዚህ በላይ በትዳራችሁ ላይ እንቅፋት መሆን አልፈልግም አንቺ አይደለሽም ለትዳራችን እንቅፋት ሆን ሳምሪ ዝም ብለሽ ትምህርትሽን ተማሪ በሽተኛ እናትሽን ማሳከሚ የእኛ ትዳር ላንቺ ጥያቄ አይደለም እንዲህ ጋሼ በቃ ተናገርኩ ሳምሪ ምንም ነገር እንዳታስቢ እንዲህ ምን ሆነሽ ነው ለምንድን ነው የምታለቅሽው አንቺ ይልክ ነበር ሼልሴ ትዳሬ ፈርሷል ቅዱሴን አጥቻዋለሁ ምን ምን ተፈጠራ ዛሬ እችን ሰራተኛ አላባራት ተከትያት ነው መውጠዋለ ምን ጭራሽ እንደዛ ቆይ ምን አይነት ንቀት ነው ይሄ እኔ አላውቅም ትዳሬ በአንድ ሰራተኛ ሊፈርስ ነው ምን ማድረግ እንዳለብኝ አላውቅም እኔ ነግሬሽ ነበር ገና ትማር ምናምን ማለት ሲጀምር ነበር የጠረጠርኩት አምነዋለ ምናምን እያችተታለች እንጂ እኔ ቅዱስን ጠንቅቄ ነበር ማቀው ምንም ቢሆን ከአንቺ በፊት ጓደኛ ነበር ቆንጆ ሴት ምን ያክል እንደሚያማልለው ጠንቅቄ ነው የማውቀው። እኔ እንደዚህ ምች መሰለኝ እንዴ፣ እንደዚህ አይን ያወጣት ሴሰኝነት እንዳለበት እኔ ምን አውቄ። ስለምትወጁ ነዋ፣ ፍቅር ጉር ነው ይባል የለም። በዛ ላይ ደግሞ ቅዱስ እንዴት ሲጣ ማድረግ እንዳለበት ያውቅበታል። እሺው፣ ምን ማድረግ ነው ያለብኝ? እኔ ቅዱስ ማጣት አልፈልግም። በጣም ነው የምወደው። ኤልሲ፣ ምን ላድርግ? እንደምትወጁ አውቃለሁ። ግን ስለምትወደኝ የትም አትሄድብኝም ብሎ በላይሽ ላይ እንዲጫወትበት አትቀጅላት። ፈራው ካለሱ እንዴት ነው የምኖረው ኤልሲ ጨነቀኝ እኮ። እንደ ምንድን ነው እንደዚህ? ኮስተር ማለት ነው እንጂ የሚማለቃቀስ ነው እኔ ነኝ። ይህን ሴት አሁን አስታውቂ ጉድ የሰራሁሽ። አትጨናነቂ፣ በቃ እኔ አናገረዋለሁ። በእናትሽ አናግሪው። እኔ እያችሁ ሴት ካልወጣች ከዛ ቤት ምንም ሰላም አላገኝም። እሷ ሳትኖር እኮ አንድ ቀን ተጣልተን አናውቅም ነበር። አቃል ነው ለእኔ ነው እንደምትነግሪኝ ምን ያክል ያል የሚያስቀናቅቅ እንደነበራችሁ ምን እንዲያው ምን ሰይጣን አንገባ በመላችሁ ህ በፈጣሪ እ ዛ እሺ በቃ አንቺ አትጨናቂ። እኔ በኋላ እጅ አናገረዋለሁ። በቃ እኔ ቤት ማታ እንገናኛለን። ስራ ልግባሽ እሺ። አይ እኔ ቁጭ በይ። የሄለን ነገር ሳምሪ። ሄለንን እወዳታለሁ ግን በእንደዚህ አይነት ሁኔታዋ ግን ከእሷ ጋር አብሮ መቀጠል በጣም ይከብደኛል። ትዳሬ እራሱ እንዴት ማዳን እንዳለብኝ የራሱ አላውቅም። ጋሼ እኔ በትዬ ምንም አልፈርድም። ምናልባት አንተ የቀነስክባት ነገር የለም። እስቲ ራስህን ጠይቅ። እንዲህ ስትሆን ሳያት ለእሷ መሰጣትን ሙሉ ጊዜ ይቀነስኩ እሷ መሸሽ ነው የምትፈልገው። እስቲ ትኩረትክ ሌላ ቦታ እንዳልሆነ እሷ ላይ ብቻ እንደሆነ ትኩረትህን ለማሳየት ሞክር። እንዴት በቃ አገኛት፣ ሰርፕራይዝ አድርጋት፣ ጊዜ ሙሉ ለእሷ ስጣት። በቃ ከእሷ ምንም ነገር አትደብቅ። እኛ ሴቶች ትንሽ ነገር ማስፋት እንወዳለን። ዛሬ ደክሞኛል ብትል፣ እኛ ደግሞ ጠልቶኛል ብለን እንተረጉመዋለን። እስኪ ደግሞ ይህን ነገር ለማድረግ እሞክራለሁ። ባለሙ ሰዓት መጠወቋች ምሳይ በጣም ይቀጣ። አንቺ ነገረኛ በይ። እስኪ ብትወይ እንዴት ነሽ? ነው እሺ። ባክሽ አንቺ ሽፍታ፣ ምንድነው እንደዚህ ያጠፋሽ? ያው ስራ ነዋ ቅዱሴ። አንተም እኮ ጠፋ። እኔማ አለሁ? ግን አንቺ እንዴት ነሽ? ደህና ነኝ ባክ። አንተስ ምን አዲስ ነገር አለ? ምንም ነገር የለም። ያው ነው ባክሽ። ትዳር እንዴት ነው ታዲያ? ቅዱሴ፣ ምን ነው ችግር አለ እንዴ? ተይ እንዳልሰማማ አትሁን። ከአንቺ ጋር አይደል እንዴ ስትጎነጉኑ የምትለው? እኔን ነገረኛ ቅዱሴ ተወንጅ። እንደማታቀኛ አትሆን። እኔ እንደዚህ አይነት ነገር አልወድም። ብቻ ትዳራችን ላይ ያለውን ነገር ታውቂዋለች ብዬ ነው። የተወሰነ ነገር ነገረችኝ። ቆይ ምንድን ነው እንደዚህ የሚያባላችሁ? እንደዛ ሀገር ምድሩ ጠበበኝ እንዳላላችሁ። ምን አውቃለሁ፣ ምን አይነት ሴጣን ሹክ እንዳላት አላቅም። እንዴት አይነት ቀናተኛ ሴት ሆናለች መሰለሽ። እጅ ይሄ የትገባ የትወጣ አይነት ቁጥጥሮች እሷም ጀመረች። ምን እንደማድረግ እራሱ አላቅም፣ ግን በጣም ከባድ ችግር ውስጥ ነው ያለሁት። እንደዚህ ከሆነ ትዳር ቢቀር ይሻላል። እኔ ኮ ካለቃዋ ጋር መግባት መውጣት ስታበዛ ጠርጥሬ ነበር። ያው ሰው እራሱ የሆነውን ነው እኮ ሰውና የሚለው የእሷ ስሜት ስለጎደለ ይሆናል። አንተ መጠርጠር የጀመረችው? እረ በጭራሽ ሄለን እንደዚህ ያለ ነገር አታደርግም። እንደዚሁ ነገሮቹ ተገጣጥሞባት ነው። እስኪ ነገሮቹን ለማስተካከል እሞክራለሁ። አንዳንዴ መታገል የሌለብን ነገሮች አሉ ቅዱሴ። እንደዚህ እንደምትወዳት ካወቀች ደግሞ ገና ናተላይ ልውጣ ነው የምትለው።

ቅድም ሞክሬው ከለበስኩት ልብስ ጋር ስላልሄደ እዚሁ ነበር ትቼው የሄድኩት። እኔ አላየሁትም፣ ትዬ። እና የት ሄደው ይባላል ታዲያ? እኔ እንጃ ትዬ። ከአንቺ ውጭ እዚህ ቤት ሌላ ሰው አለ ሳምሪ? አንቺ ካልነካሽ ታዲያ ማ ሊነካው ይችላል? አረ ትዬ እኔ አላየሁም፣ እውነት። ልብስሽን እፈትሻለሁ። አረ ትዬ እሺ፣ ና ይፈትሽ። ምን እያደረሽ አንተ? የዘጠኝ የወርቅ አብል ጠፋ እና የሳምሪ ቦርሳ ውስጥ ነው የምትፈልኝ እኛ ክፍል የቀረኝ ቦታ የለውም። ሁሉም ቦታ ፈለግኩት የትም ላገኙ አልችል። ኧረ ተሄለን ይኸው ሀብሌ አረትዬ እኔ ይህን ነገርን ያላደረግኩትም፣ እኔ ምንም አውቀው ነገር የለም እና በእግሮሃ ብሎ መጥቶ አንቺ ልብስ ውስጥ ገባ። ጋሼ እውነት እኔ ይሄንን ነገር አላደረግኩትም። እማዬ ትሙት እኔ አላደረግኩትም። በስተት ይሆናል ሄለን፣ በቃ ትያት። አንተ ያምሃል እንዴ? ምንድን ነው የምትለኝ? እንደ ቆይ፣ ምንድን ነው? መቼም ከእሷ የአምሳ ብር ሀብል ጋር ተመሳስሎባት ነው። አትለኝም አይደል? እትዬ እውነት እኔ ምን እንደተፈጠረ አላቅም። እማዬ ትሙት ብዬን ያለዋሽም እማዬ ትሙት ባክሻ። ትቀባጥሪብኝ አሁን ሆኖ ቤት የለቀሱ ጭልኝ። እሺ ጋሼ ንገራት። እኔ እንደዚህ አይነት መግባር የለኝም። እሱም የነግረኛ የት ያቅሻል ምን አይነት ፈጣጣ አይን ውጣ ሴት ናት! በእናታችሁ አሁኑ ሆኑ ልብስሽን ሰብስበሽ እንድትወጭልኝ እፈልጋለሁ። ውጭልኝ! እሺ የእኔ ፍቅር። ልክነሽ በጣም ያናድዳል ግን ተሳስቶ ገብቶባት ይሆናል። ለእኔ ስቲ ይባክሽን አንድ ድል ስጫት። ቅዱሴ እንዴት ሌባ እንታገሳለሁ? ሀብሌ እኮ ነው የሰረቀችኝ። ልክነሽ የኔ እናት ነገሩ በጣም ያናድዳል። ሌላ ቀን ከደገመች እናባራታለን። አለን ለእኔ ስቲ አሁኑ በቃ ይቅር በያት ፕሊዝ። ሌላ ቀን ከያስኳት ግን እኔ ራሴኔ ማባራት እንዲ ቅዱስ ተነስታት ለማበስም እንዴ ምንድነው አንተን እኮ ነው እየጠበኩ ያለሁት እኔ አልሄድም ደክሞኛል መተኛት አፈልላል እንዲ ጓደኛ የተዘጋጅተ እየጠበቀችን እኮ ነው ምን ሆነ ነው ይህ ንቀት ነው ንቀት አይደለም ሄደን ደቅሞኝ ነው ይልቅ አሁን ሳይመሽብሽ ደርሰሽ ነው እንዲ ቅዱስ ምን እየሆንክ ነው ግን ምን ሆነ ነው ሄለን በእናትሽ ትሄጂ አልሄድም አልኩሽ አይደል እንዴ የራስ ጉዳይ እንዴት ነው ያልኩት በል እሺ በጣም ያምራል። በጣም አመሰግናለሁ። አሬ መመስጋና ነው እናንተ፣ አሁን ደስ ብሏችሁ የፍቅር ጊዜ እንድታሳልፉ ነው የምፈልገው። ለኛ ፍቅር እንደዚህ እንደምትደፊ ብታቀኖሩ። ሄለን በጣም በራሷ ታፍር ነበር። አሁን ሰዓት መጣ፣ ሄድና ቶሎ ልብሰን ቀይር። አልሄድም ስላት በጣም ተናዳቢ ነው። እችው ደግሞ እንዴት እንደምታሳዘን ብታ አሁን ይሄን የመሰለ የፍቅር ምሽት አዘጋጅተህ ስትጠብቃት ንዴቷ ሁሉ ነው የሚጠፋልህ፣ አታስብ። በዛ ላይ ደግሞ ኤልሲ ጋር ደውዬላት እኮ ፕሮግራሙ እንደተሰረዘ ነግራኛለች። አሁን ሰዓት መጣ፣ ሂድና ልብስህን ቀያይር። እንደዚህ በጀርባ መመሳጠር ጀመራችሁ አይደል? አሁን ዝም ብለህ ሂድ ና ልብስህን ቀይር። እንደዚህ ሆነ ከመጣች እኔ በጣም ነው የምናደደው። ጋሼ ሂድ። በእውነሳ አምሪ ውለታሽን እንዴት እንደምከፍለው አላውቅ። በጣም ነው የማመሰግነው። አረ ጋሼ ይሄ እኮ በጣም ቀላል ነገር ነው ቢሆንም ግን አመሰግናለሁ። አልሄድም ያልከኝ በዚህ ነበር ማለት ነው? አዎ ሰርፕራይዝ ላረግሽ ነበር። ቅዱስ ዝም በል እሺ፣ ዝም በል እንደዚህ አይነት ጎራጃ ሰዋት መስለኝም ነበር። እንዲህ ምን አይነት ሰው ነህ? በገዛ ቤት በላይ ላይ ትልከሰከሳለህ። አረት አንቺ ዝም በል አንቺ ዝም በይ። እሺ አሁን ከዚህ ቤት ማን መውጣት እንዳለበት ገብቶኛል። እኔ በቃ ሁልጊዜ ጥፋት እንዳጠፋ ሆኖ አደለጋሽ። የእናንተ ፍቅር አቃና ንኑ ብዬ ድጋሚ ለበላሸው ትት። እሷ ትረጋጋለች። አንቺ ምንም ነገር አላጠፋሽ። ተረጋግነች ሄዱ የትዬልሽ ነው እንዳሰብሽ አይደለም። አንዴ ላስረዳሽ። መልካም የፍቅር ጊዜ ይበላችሽ። ጣራ ሰርፕራይዝ አደረግሽ እኮ ኬልሲ ጋር ተነጋግረን ምንድነው እንደዚ ጥረሽው? ጭራሽ በገዛ ቤቴ ሀኒሙን። ወይኔ የት አባቱ። እንኳን ጥለሽ ወጣች። ጭራሽ በላይሽ ላይ ሀኒሙን ማሳለፍ ጀመረ። ይህ እኮ በጣም ትልቅ ንቀት ነው። ደሞ እኮ አያፍሩ ጭራሽ። አንችን ሰርፕራይዝ ለማድረግ ነው ይሉኛል። እና አሁን ቆይ ምን ይባላል? በዛ ሰዓት ስትይዛቸው ልክ ይገባል። አሁን እንኳን ወስነሽ ትተሽው ወጣሽ። ይሄ ሴሰኛ አንቺ ጋር አልመጣም ሲ ጭራሽ አልጠረጠርኩትም ነበር። አንቺማ እንደዚህ አይነት ግፍ እንዳለ የታውቀሽው። ለማንኛውም አሁን አንቺ ተረጋጊ፣ ቀረሽበት በቃ ለማንኛውም ታረጋጊ፣ አይዞሽ። በቃ ሉእይ ታረጋጊ። ጋሼ ምግብ ላቅርብልህ። እንዲ አልፈልግም። በ ኧረ ጋሼ ራስ ልኮ እየጎዳነው፣ አልፈልግም አልኩሽ። ብቻነት ነው። ሰላም ሳምሪ እንዴነሽ? እንዴነሽ? ሰላም ቅዱሴ፣ እንዴነሽ? ምንድን ነው? በዚህ ልከራ እስክመጣል እኔ ሄ ለነናጥቼ መኖር አልችልም ኤልሲ፣ በፍጹም አልችልም። በዚህ ልክ የማታምንና የማትረዳ ከሆነ ምን ይዳረጋል? በቃ ተዋታ ትሄድ። ምን ማድረግ ይቻላል? አልችልም ሜርሲ። ትችላለ ቅዱሴ። አልችልም። ሁሉንም ነገር ማስተካከል ትችላለ። አልችልም ቅዱሴ ሁሉም ነገር አንተ እንደፈለግከው ይሆናል። ሁሉንም ነገር ማስተካከል ትችላለህ ቅዱስ ለምን ተስፋ ትቆርጣለህ? ትችላለህ፣ ትችላለህ።